ማኅደረ ዜና የካቲት 28 2025። ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ዋሽንግተን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዋይት ሃውስ ድረስ የጋበዟቸውን የዩክሬን ፕሬዝደንት ቮልዲሚር ዜሌንስኪን ወቅሰው ዘልፈው ከቤተ መንግሥታቸው አባረሯቸው። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ ግን ሞተውም ትራምፕንና ዜሌንስኪን እንደ ወዳጅ አወያዩ። ቫቲካን ቅዳሜ የርዕሰ ሊቃነ ጳጳሳቱ ስብ እና መርህ ጥሪ እርምጃቸው ያፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ጆርጅ ማሪዮ ቤርጎ ጁልዮ የመጀመሪያው ርዕሰ ሊቃነ ጳጳሳት የሚባሉበት ቃል ምግባራቸው ዝርዝር በእርግጥ ብዙ ነው። ዘገቦች እንደሚጠቁሙት የአንድ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ዓመታዊ ገቢ እስከ 800,000 ዶላር ይደርሳል። መጋቢት 13 2013 አርጀንቲናዊው ካርዲናል ለዚያ ማዕረግና ገቢ ቫቲካን ላይ ተመረጡ። የቅድስና ስማቸውንም በጥንታዊው የድሃ ተቆርቋሪ ስም ጠሮት ፍራንሲስ ብለው ሕዝቤ ድሃ ነው ይሉ ነበር አሉ የሚያውቋቸው ደጋግመው። እናም እኔም ድሃ ነኝ። በስጦታና ሽልማት ያገኙት ወይም የገዙት ንብረት አንዳንዶች እንደሚሉት በሚሊዮን ዶላር ይገመታል። ደሞዛቸው ብሎ ለሚጠይቅ ግን የሚያገኘው መልስ ዜሮ የሚል ነው። ሁሉንም ለነዳያን ይሰጣሉ። በተለይ ድሆችን፣ የተገለሉ፣ የተገፉትን በልዩ ሁኔታ ይመለከቱ ነበር። ይህ መለያቸው ነበር። እኛ እዚህ ያለመጨረሻ ጠርዝ ላይ ነን፣ ጠረፍ ላይ ያለነውን እንኳ አይዘነጉም ነበር ይላሉ አርጀንቲናዊቱ ወይዘሮ ፋቢያና ሉዊዛራ። ጆርጅ ማሪዮ ቤርጎ ጁልዮ የኢጣሊያውን የቤኒቶ መሶሎኒን ፋሽስታዊ አገዛዝ ሸሽቶ አርጀንቲና ከተሰደደ አባትና እዚያው አርጀንቲና ከተወለዱ ኢጣሊያዊት እናት የተወለዱ ናቸው። የስደተኞች ልጅ በልጅነቱ ዳንስ፣ እግር ኳሱንም ሞካክሮታል። ህይወቱን ለሃይማኖት ከሰጠ በኋላ ግን እንደ ድሆች ሁሉ ለስደተኞችም ሲሟገት አድጎም ጦርነትን ሲያወግዝ አርጅቷል። በ12 ዓመታት የርዕሠ ሊቃነ ጳጳሳት ሥልጣናቸው ዘመን 68 ሀገራትና በመቶ የሚቆጠሩ ግዛቶችን ጎብኝተዋል። ከሮም ውጪ መጀመሪያ የጎበኙት ግን ብዙ ጊዜ የአፍሪቃ ስደተኞች የሜድትራንያንን ባህር ለማቋረጥ ሲቀዝፉ በብዛት የሚያልቁበትን ባህር ከዳኑ የሚያርፉበትን ደሴት ነበረ፣ ላምፔዱዛን ሐምሌ 8 2013 ብዙ ስደተኞች ባለቁበት ባህር ላይ የአበባ ጉንጉን ጣሉ። ሟቾችን አሳፍረው ይቀዝፎ የነበሩ ጀልባዎች ስብርባሪ አጠገብ ደግሞ ጸለዩ። በሕይወት የተረፉትን አነጋገሩም፣ አጽናኑ። በስደተኞች ላይ በራቸውን የዘጉትን በተለይም የአውሮፓ አሜሪካ መንግስታትን ለስደተኞች ወንድማዊ የኃላፊነት ስሜትን አተናል በማለት ወቀሱም። በ2016 ሜክሲኮን ሲጎበኙ ርዕሰ ከተማ ሜክሲኮ ሲቲ ብቻ ደርሰው አልተመለሱም። ከጎበኟቸው አምስት አካባቢዎች አንዱ ወደ ዩናይትድ ስቴትስ ለመግባት የሚፈልጉ በርካታ የደቡብ አሜሪካ ስደተኞች የሚገኙበት፣ ሌላኛው ደግሞ ብዙ የተገለሉ ግን አንጡራ የሀገሬው ተወላጆች የሰፈሩበት እስረኞች የሚበዙበትና በጣም አደገኛ ወንጀል የሚፈጸምበት አካባቢ ነበረ። በዚያው ዓመት ሊዝበን ፖርቹጋልን ጎበኙ። 2016 በአውሮጳ ኅብረት ሕግ መሠረት ወደ ቱርክ ይጠረዛሉ ከተባሉ የሱሪያ ስደተኞች መካከል በጣም የተጎዱትን አሥራ ሁለቱን በገዛ አውሮፕላናቸው ያውም ከራሳቸው በፊት አስቀድመው አሳፍረው ሮም ገቡ። ዋፍ ኢድ ሁለት ልጆቿና ባለቤቷም ከአስራ ሁለቱ ስደተኞች መካከል ናቸው። እንደ መልአክ ናቸው አለች፣ አለ ዋፍ የቢቢሲው ዘገባ። የልጆችን መጻኢ ዕድል አዳኑት አከለች ዋፍ። እንደዘገባው ተፈጥሮን አድናቂ የተፈጥሮ ሀብት እንዲከበር ተሟጋችም ነበሩ። የዓለምን የአየር ንብረት ለውጥ ለመቆጣጠር ታሕሳስ 2015 ፓሪስ ፈረንሳይ ላይ የተፈረመውን ዓለም አቀፍ ስምምነት በግልጽ ደግፈውታል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለተፈጥሮ ያላቸውን ፍቅርና ክብር ከጆን ኬሪ በተሻለ መንገድ የገለጸው ፖለቲከኛም እስካሁን የለም። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካንን ወክለው የፓሪስ ስምምነትን የፈረሙ ፖለቲከኛ ናቸው። ፍራንሲስ የጋራ መኖሪያችንን እንጠብቅ የሚል መርህ ነበራቸው። ኢንሳይክሊኒካል ሉአ ዳቶ ሲ ይላሉ ኬሪ። አዎ የጋራ መኖሪያችንን እንጠብቅ የሚለውን መርሃቸውን አወጡ፣ ላውዲያቶ ሲ። አከታትለውም ዱባይ ከመገናኘታችን በፊት ላውዲያቶ ዴም ወይም እግዚአብሔር ለፈጠረው ሁሉ ምስጋና ይግባው የሚለውን ጠቃሚ መግለጫ አወጡ። የሰው ልጆች በራሳችን ላይ የምናደርሰውን በጥልቅ ይከታተሉ ነበር። የፈጣሪ ፍጡር የሆነውን ተፈጥሮን ለመጠበቅ ሁሉም ሰው የሚችለውን በተሻለና በፍጥነት እንዲያደርግ ግፊት ያደርጉም ነበር ነበር የርዕሰ ሊቃነ ጳጳስነቱን ስልጣን ከያዙበት ጊዜ ጀምሮ ከሚያንማር እስከ ኮሎምቢያ ከየመን እስከ ቬኔዙዌላ ከሶሪያ እስከ ኮንጎ ዲሞክራቲክ ሪፐብሊክ ከማዕከላዊ አፍሪካ ሪፐብሊክ እስከ ሊቢያ ከኢትዮጵያ እስከ ደቡብ ሱዳን የተደረጉና የሚደረጉ ውዝግብ ግጭት ጦርነቶች እንዲቆሙ ተማጽነዋል በቅርብ ዓመታት ደግሞ የጋዛን እልቂት፣ የእስራኤሎችን መታገት፣ የዩክሬንን ጦርነት፣ የሱዳኖችን መተላለቅ፣ የደቡብ ሱዳኖችን መዛዛት፣ የኮንጎ ዲሞክራቲክ ሪፐብሊክን ፍጅት ተቃውመዋል። የደቡብ ሱዳን ፕሬዝደንትና ምክትላቸው ለየግል ሥልጣናቸው የበላይነት መያዝ ከጭቆና ግፍና በደል ነፃ ወጣንህ ያሉትን ሕዝባቸውን ከጦርነት በማገዱበት መሃል ቫቲካን ተጋብዘው ነበረ ሚያዚያም 2019 በ2013 የተጀመረው ጦርነት እስከ ሚያዚያ 2019 ድረስ ብቻም 400 ሺህ ያክል ሰው ማርገፉን፣ ተጋባዦችም ለሸምጋይ አደራዳሪዎች ጥረት ለሰላም ወዳዶች ጥሪና ጩኸት እምቢኝ ማለታቸውን ጋባዥም ተጋባዦችም ጠንቀቀው ያውቁታል። ያኔ ቫቲካን ውስጥ ይማሩ የነበሩት የአሁኑ የደቡብ ሱዳን ቄስ ጄምስ ሮምቤ ደግሞ የጦርነቱን ዘግናኝ ውጤት ከተጋባዥ ጋባዦችን በላይ እንደ ተራ ደቡብ ሱዳናዊ ጠንቅቀው ያውቃሉ። ሳልቫኪር፣ ሪያክ ማቸርና ተማሪ ሮምቤ የማያውቁት ግን ርዕሰ ሊቃነ ጳጳሱ የሚያውቁት አንድ ነገር ብቻ ነበረ። አደረጉት። የአንድ ነጥብ አራት ቢሊዮን ህዝብ የመንፈስ አባት ተጋባዦች እግር ላይ ወድቀው ተማጸኑ። ደነገጥን ይላሉ የዛሬው ቄስ። መሪዎቻችን ተጋብዘው ሮም ሲመጡ እኛ እንደ ተማሪ እዚያ ነበር። የተለመደ ፕሮግራም ነው ብለን ነበር። ተንበርክከው የእንግዶቹን እግር ሲስሙ ግን ሁሉም ነገር ተለወጠ። ደነገጥን። ሁሉም ሰው ደነገጠ። ራስን ዝቅ የማድረግን ክብር፣ ለህዝብ የማገልገልን ልዕልና፣ መሪ አገልጋይ መሆኑንም ለመሪዎቻችን አስተማሩ። መሪዎች ተምረው ይሆን? ብቻም በአንድ ወቅት ሃይማኖት የለሾች ይጸድቃሉ ተብለው ተጠየቁ። ፈጣሪ መሐሪ ነው መለሱ። ሰውየው ከ2018 ወዲህ ከወደ አዲስ አበባ ግንቡን እናፍርስ፣ ድልድዩን እንገንባ አይነት አባባል በተደጋጋሚ እንሰማለን። በቃል ያሉት፣ እንደ መርሕ ያራመዱት፣ በምግባርም ያደረጉት ግን ርዕሰ ሊቃነ ጳጳሳት ፍራንሲስ ናቸው። ከእንግዲህ ያው ነበሩ ነው የሚባለው። አጥር ሳይሆን ድልድይ ይገንባ ነው ብሂላቸውም። ይህ አስተሳሰብ በክርስቲያኑ ማህበረሰብ ውስጥ ብቻ ታጥሮ መቅረት የለበትም። በጤናማ በማህበራዊና ስነ ምግባራዊ አውዱ ወደ ውጪም መድረስ አለበት። ለእኩይ ምግባር እኩይ መልስ ሳይሆን ለእኩይ ምግባር ጥሩ አጸፋ መስጠትን፣ ጥቃትን በይቅርታ ማለፍን፣ አጥር ማጠር ሳይሆን ድልድይ መገንባት እንደሚያስፈልግ የሚደረግ ጥሪ ነው። በእምነቶች መካከል ድልድይ ለመዘርጋት አይሁዳዊቱን ሀገር እስራኤልን፣ ሙስሊሞች የሚበዙባቸውን ፍልስጤምን፣ ቱርክን፣ ኢራቅን ዮርዳኖስን ግብፅን፣ ሞሮኮን፣ የተባበሩት አረብ ኤምሬቶችን፣ ባህሬንን፣ አዘርባጃንን ጎብኝተዋል። ኢራቅ ውስጥ ከሺአ ሙስሊሞች መሪ ከታላቁ አያቶላህ ዓሊ አልሲስታኒ ጋር ተወያይተዋል። ለዓለም ሰላምና አብሮ ለመኖር የሰብአዊ ወዳጅነት ሰነድ የተባለውን ስምምነት ደግሞ ከአልአዝሃር ኢማም ከፕሮፌሰር አሕመድ ኤል ጠይብ ጋር ተፈራርመዋል። ዱባይ 2019። ርዕሰ ሊቃነ ጳጳሳት ፍራንሲስን አንዳንዶች በጣም ወግ አጥባቂ፣ ሌሎች ለዘብተኛ እያሉ በተቃራኒ ምግባር ይወቅሷቸዋል። የኮቪድ ስርጭት ባሰጋበት ዘመን ተከታዮቻቸው መከላከያ እንዲከተቡ በመምከራቸው የተቿቸውም ብዙ ናቸው። ለብዙዎች ግን የናይጄሪያው የካቶሊክ ቄስ በቀደም እንዳሉት ለካቶሊኮች አባት፣ ለሌሎች እምነት ተከታዮች ወንድም፣ ለድሆች ተቆርቋሪ የሰላም ጠበቃም ነበሩ። በስምንተኛው መቶ ክፍለ ዘመን የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ከነበሩት ከሶሪያዊው ጆርጅ ሳልሳዊ ወዲህ ከአውሮጳ ውጭ ተወልደው ያደጉ የመጀመሪያው ርዕሰ ሊቃነ ጳጳሳት የኢየሱሳውያን ወይም ጄስዊትስ ሐራጥቃ ተከታይ የመጀመሪያው ርዕሰ ሊቃነ ጳጳሳትም ነበሩ። ሰኞ ሞቱ። ቱጃሩ ዶናልድ ትራምፕም ድሃይቱ ሉዊዛራም እኩል አዘኑ ወይም አዘንን አሉ። የተፈጥሮ ሀብት እንዲከበር የተፈራረሙት ጆን ኬሪም ስምምነቱን ያፈረሱት ዶናልድ ትራምፕም እኩል ለቅሶ ደረሱ። ባለፈው የካቲት ከዋይት ሃውስ አባራሪው ትራምፕና ተባራሪው ዜሌንስኪ ቫቲካን ውስጥ እንደ ወዳጅ ስለ ሰላም ተነጋገሩ። እሳቸው ግን ካርዲናል ፔትሮ ፓሮሌኒ እንዳሉት ሩጫቸውን ጨረሱ። አዲዮስ። ጌታ ለሕዝቡ የሰጠው የበግረኛ ርዕሠ ሊቃነ ጳጳሳት ፍራንሲስ የዚች ምድር ህይወት አበቃ፣ ከእኛም ተለዩን። 88 ዓመታቸው ነበረ። ቅዳሜ ተቀበሩ። ነጋሽ መሐመድ ነኝ። ቸር ያሰማን።